ረመቱላሂ ወበረካቱ ውድ የተከበራችሁ የተወደዳችሁ ያሉት ቤተሰቦች፣ እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብ ዓለሚን፣ ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ዛሬ ደግሞ ይዤላችሁ የመጣሁት ብዙዎቻችሁ ጠይቁኛላችሁ፣ የምን አሰራር ነው? የፀጉር ዘይት አሰራር ነው ይዤላችሁ የመጣሁትኝ። ይሄንን ልሰራው ነው። ይሄንን ዘይት ይሄ ወይራ ዘይት ነው ልሰራው ነው ማለት ነው። እና ይሄንን የምሰራበትን ግብአት አሳያችኋለሁ። ይሄን ሰርታችሁ ስትጠቀሙ እውነቴን ነው የምላችሁ፣ ፀጉራችሁ ማለት ነው ሉጫ ነው የሚሆነው። በጣም ነው የሚለሰልሰው። የሚበጣጠስ ፀጉር የሚንበጣጠስባችሁን ፀጉር ያስቆምላችኋል ማለት ነው። ግን አጠቃቀሙን ማወቅ አለባችሁ፣ አሰራሩንም ማወቅ አለባችሁ። ይህ ፀጉሬ በጣም ነበር የሚበጣጠሰው፣ ግን አሁን የምንም የሚበጣጠስብኝ ነገር የለም። ግን አንዳንድ ጊዜ የቪታሚን እጥረት ስላለ ይነቀላል፣ አልፎ አልፎ ማለት ነው። አልፎ አልፎ ነው ፀጉሬ የሚነቀለው፣ ግን አይበጣጠስም። አንድ ዘለላ አትበጠስም ፀጉሬ ማለት ነው። እና ላሳያችሁ ምክንያት የተጠቀምኩትን ግብዓት ማለት ነው ምታዩት ቁንፉር ተጠቅም ያለው እዚጋ፣ የስጋ መጥበሻ የደረቀውን ማለት ነው። ሩዝመሪ እዚህ ጋር ጥቁር አዝሙድ ወይም ደግሞ ሀባ ሶዳ ይባላል። ከዛም በኋላ እዚጋር ውሃ አለኝ እዚህ ጋር ያስቀመጥኩት ውሃ አለ። ይሄን ውሃውን አፈለዋለሁ። ይኸው እንደምታዩት ማጥለል አድርጌ ያለሁ ማለት ነው። ከዛም በኋላ ይሄን ውሃውን አፈለዋለሁ እሳት ላይ አደርግና አፈለዋለሁ። እንደዚህ ውሃው ሲፈላልኝ ከዛ እነዚህን አመጣለሁ። እነዚህን አትመጣለሁ ካመጣሁ በኋላ ይህንን ያሳየኋችሁን ዘይት አመጣለሁ። የተጠቀምኩትን ዘይት ላሳያችሁ ምናልባት ኤልባውን አሳይም ካላችሁ ማለት ይሄ የወይራ ዘይት ነው። ይሄ የወይራ ዘይት ነው። ይሄ ነው። እናንተ እንግዲህ የሚመቻችሁ መጠቀም ትችላላችሁ። ግን የወይራ ዘይት በጣም ቆንጆ ነው። ከዛም በኋላ እነዚህን እዚህ ውስጥ ነው የምጨምራቸው። እዚህ ውስጥ ጨምራቸዋለሁ። እዚህ ማለት ነው። በጣም ቀላል ነው አሰራሩ። ትወዱታላችሁ፣ እንሻላ ብዙዎቻችሁም ደግሞ ትፈልጉታላችሁ። በተለይ በተለይ የሚበጣጠስባቸው ወጦች ይህንን ተጠቀሙ፣ እንደው አማና ተጠቀሙ። ተጠቅማችሁ ደግሞ ለውጡ ተነግሮኛላችሁ። በቀላሉ ነው ቤት ውስጥ። ይሄ ደግሞ ይሄ ከአረቦቹ ቤት አይጠፋም። ይሄ ሀባ ሱዳ አይጠፋም። ማን ነው ቁርንፉዱም አይጠፋም። ይሄ እንትኑ ደግሞ እነሱ በሌሉላችሁ ሰዓት መስራት ትችላላችሁ። እነሱ ባሉ ሰዓት እንኳን አይመችም። ይሄ የሚሸት ነገር አይደለም፣ አይሸትም። የኮኮናት ከሆነ ግን በጣም ይሸታል። የኮኮናት አንድ ጊዜ ሰርቼ ቤቱን ሁላ ነው ያናወጠው ማለት ነው። እንደምታዩት እንግዲህ ካሜራ ለመቅረጽ አይመችኝም። ከዛም በኋላ ይሄንን እንደዚህ ካደረግኩኝ በኋላ እንደዚህ ክድ እናደርግና እያችሁ እንደዚህ እናንተ እንደዚህ ኢልባ ከሌላችሁ እንደዚህ አይነት ግዛዝ ከሌላችሁ በእንትን ማድረግ ትችላላችሁ። በሳህን አርጋችሁ ቀስቴር ልብስ። ከዛም በኋላ እንደዚህ አርጌ ተዋለሁ። እንደዚህ አርግና እንደዚህ አርግና ተዋለሁ። በፉል ውሃው ነው እንትን ማለት መንሰርሰር ያለበት በፉል ውሃው ነው። ግባችሁ እዚህ ጋር ስለተከደነ ችግር የለውም። እዚህ ጋር ከድኛዋለሁኝ። ከዛም በኋላ እንደዚህ አርጌ ተዋለሁ። እንደምታዩት ማለት ነው። እሳቱን እቀንሰዋለሁ። አሁን ውሃው ሊፈላልኝ ነው። እንደምታዩት እየጨሰ ነው፣ ጭስ እያሳየ ነው። ከዛም በኋላ እሳቱን ቅንስ አድርጌ እተዋለሁ። ከዛ ተመልሰ እንገናኛለን። ላይክ ሸር፣ ሰብስክራይብ አድርጉ። መልካም ቀን። እሳቱ ማነው? ውሃው ፈልቷል። ውሃው ሲፈላልኝ ቀነስኩት። እሳቱ እሳቱን ቀንሽው። ከዛም በኋላ እኔ ሌላ ስራ ልሰራ ነው። ሶላ ልሰግድ ነው ምናምን። ሰግጄ ጨርሼ ትንሽ ቁርአን ቀርቼ ስመጣ ከዛም በኋላ አጠፋዋለሁ ማለት ነው ቢያንስ ቢያንስ ለአርባ ከሰላሳ እስከ አርባ ደቂቃ ትተውታላችሁ። እንደዚህ እኮ ነው ማለት ነው። ታዩት ጨርሻለሁኝ። ቢያንስ ስንት ደቂቃ ቆየው ማለት ነው? ከአርባ ደቂቃ በላይ ቆይቻለሁ። ዘይቱ እንደምታይ ይፋጃል። ያ እንደምታየት ነው። አብስኝላ ይሄን ቁጭ አረገዋለሁኝ ቀኑ ሙሉ ማለት ነው። ከዛ ሲበርድልኝ ነገ ነው የማጣለው ነገር አጠላው አጠቃቀሙ እንዴት እንደሆነ ደግሞ ነግራችኋለሁ ማለት ነው። አብራችሁ ቆዩ። ይሄንን ጨርሼ ነው ቅባት ማለት ነው። እና አልቆብኝ እየሰራሁ ነው ያሳየኋችሁ ማለት ነው። እና እንደዚች አይነት ካለቻችሁ በዚች እያደረጋችሁ መጠቀም ነው። እንደምታዩት አልቆቤ ነው ትንሽ እያለው ማለት ነው። አጠላችሁ እንደዚህ አይነት ውስጥ መጨመር ትችላላችሁ። ከሌላችሁ ደግሞ ማንኛውም ኤልባ ውስጥ መጨመር ትችላላችሁ ጨምራችሁ መጠቀም። አጠቃቀሙን እንግዲህ እንዲህ መሰላችሁ። አጠቃቀሙ የምትጠቀሙት እንትን ትላላችሁ። መጀመሪያ ፀጉራችሁን ትታጠባላችሁ። ፀጉራችሁን ከታጠባችሁ በኋላ ከዛ ፀጉራችሁን በፎጣ ትነሸፉታላችሁ። በፎጣ ተነሸፋችሁት በኋላ በጣም ውሃው ሳይደርቅ ትቀቡና ይሄን ዘይቱን ጨምራችሁ ትቀቡና ከዛ ሁለት ቦታ ጎንጎናችሁ ታሳድሩታላችሁ። በቃ እንደዚህ አድርጋችሁ ጧፍ ስፈቱት ፀጉራችሁ ልሽ እንትን ነው የሚሆነው፣ የሆነ ልስልስ ነው የሚያደርገው ፀጉራችሁን የሆነ በቃ ምን ልበላችሁ፣ በጣም ሉጫ ነው የሚሆነው ፀጉራችሁ ማለት ነው። እና እንደዚህ አድርጋችሁ ተጠቀሙት። በነገራችን ላይ ሌላ ሌላ ዘይቶችንም መጠቀም ትችላላችሁ፣ አብራችሁ ማለት ነው። ሌላ ሌላ ዘይትም ለምሳሌ የኮኮናት ምናምን፣ ግን ኮኮናት ጥሩ ነው፣ ግን ሽታውን አትችሉትም ሽታውን አትችሉትም ይሄ ግን ምንም አይነት ሽታ የለውም ምንም አይነት እና ደግሞ ስትጠጠቡ ፀጉራችሁን ስትታጠቡ በተለይ የሩዝ ውሃ ሩዝ እንደ ዘባዲ ከእንቁላል ጋር አብራችሁ ፈይታችሁ ምናምን ብትጠቀሙ በጣም ጥሩ ነው ማለት ነው የምመክራችሁ ዘባዲ ከንትን ጋር ዘባዲ ከእንቁላል ጋር ፈይታችሁ መጠቀም መታችሁ፣ ማለት ነው መጠቀም። እንደዚሁም ደግሞ እኔ የማደርገው ምንድን ነው፣ ከዚህ በፊት ሰርችላችኋለሁ። ቀሲል እጠቀማለሁ ወይም ሰድር ወይም ደግሞ ቀስል። ሰድር የሚባለው በአረበኛ ነው፣ ቀሲል የሚባለው ግን በእኛ በኢትዮጵያኖች ነው ማለት ነው፣ በኢትዮጵያ ነው ስሙ ማለት ነው። እና እኔ የማደርገው ሩዝ ሩዝ እቀቅለዋለሁ። በደንብ የሩዝ መስሪ የሚባለው ማለት ነው። በደንብ እቀቅለዋለሁ፣ በደንብ አበስለዋለሁ። ከውሃውስ ሲሆንልኝ ማለት በጣምም ሳይወፍር በጣምም ሳይቀጥን፣ ልክ ክሬም እንዴት ነው እንዴት ክሬም እስከሚሆን ድረስ ፍጭት ታደርገዋለሁ። ውሃ ካነሰው ውሃ እየጨመርኩ ፍጭት ታደርገዋለሁ። ከዛ ከዚህ ከሰራሁት ዘይት ትንሽ ይጨምርና ከዛም በኋላ እቀባና ለሰላሳ ደቂቃ ለአርባ ደቂቃ አቆይና ከዛ ታጠበዋለሁ። ታጥቤ ስጨርስ ይሄንን የሰራሁትን እንትን የሰራሁትን ምንድነው የሰራሁትን ዘይት ቀባለሁ ማለት ነው። እና ፀጉራችሁን የሌለ ነው እንትን የሚለው ሉጫ ነው የሚያደርገው፣ በጣም ያለሰልሰዋል። እና ተጠቀሙት። ብዙዎቻችሁ ችግር ይሄ ነው። በደንብ አድርጋችሁ አዳምጡ። ይህን ካደረጋችሁ እንሻላ ፀጉራችሁ የሚነቃቀለው ፀጉራችሁ ይቆማል ማለት ነው። ሌላው ደግሞ ምነግራችሁ ነገር ቢኖር ፀጉራችሁን ምንም ቢደክማችሁ ሳታበጥሩ እና ሳትጎነጉኑ ዝምብላችሁ እንዳትተዉት። ማታ ማታ ምንጊዜም ጉንጉን አድርጋችሁ ጠጉራችሁ ከደረቀ ዘይቱን ጨመር አርጋችሁ ቀብት ብላችሁ ሁለት ቦታ ጎንጉናችሁ እደሩ። ከዛም በኋላ አይበጣጠስም ፀጉራችሁ። ነገር ግን ዝም ብላችሁ እያሸጋችሁ የምታስቀምጡ ከሆነ ታጥባችሁ ሽግ አርጋችሁ የምታስቀምጡ ከሆነ ዝም ብላችሁ እንትን ማትሉ ከሆነ ይበጣጠሳል ፀጉራችሁ ይያያዛል። ተተያዘ ደግሞ አይላቀቅም። በተለይ ደግሞ ተልባ ብታገኙ ተልባ ብትጠቀሙም እንደዚሁ ተልባን በጣም ቆንጆ ነው ለጸጉር። የተላበውን አሰራር በሌላ ጊዜ ይዤላችሁ መጥቻለሁ። ባለሳ ሰዓት የሆነ ሰዓት ላይ ሰርቸዋለሁ የተላበውንም ማለት ነው። እና እንደዛ አርጋችሁ ሰርታችሁ ዘይቱን ተጠቀሙ። በጣም ነው የምትወዱት። ሌላ ካለ የፎረፎር ደግሞ እንሻላ አልተመቸኝም ምናምን ሰሞኑን እንሰራላችኋለን። ፎረፎራችሁን ግልግል የሚያደርጋችሁ ነገር ማለት ነው። እና ይሄ ደግሞ በቤት ውስጥ በቀላሉ የሚገኝ ነገር ነው። ጫፍ ጫፉን ፀጉራችሁን ደግሞ ይህንን ቫዝሊን ተጠቀሙ። በዚህ በፊትም አሳይቻለሁ። ጫፍጫፉን ኦሪጂናል የሆነ ቫዝሊን ነው፣ ወይም ደግሞ ሌላ ቫዝሊን የሬቱ ግን ኦሪጂናል ከንትን አስመጥታችሁ፣ ከፋርማሲ አስመጥታችሁ። እንደዛ ካልሆነ ግን እንትን ይባቸዋል፣ ፀጉራችሁ ይበጣጠስባቸዋል። ጫፍጫፉ መንታ ይይዛል፣ መንታ ያበቅልባቸዋል። ይሄ ደግሞ መንታውን እንትን ይልላቸዋል፣ እንዲላቀቅ ያደርግላቸዋል፣ ቫዝሊኑ ማለት ነው። ብሉ ማጅክ የሚባለውን ክሬም ብታገኙ ጥሩ ነው። ግን በሉማጅክ ካላገኛችሁ ቫዝሊን ጫፍጫፉን ጸጉራችሁን ቫዝሊን ተቀቡት። ቫዝሊን እንዲበጠር ያደርግላችኋል፣ ፀጉራችሁ እንዲፍታታ ያደርግላችኋል ማለት ነው። እና እንደዛ አድርጉ ማለት ነው። ሌላ ምንድን ነው የምላችሁ፣ ረሳሁትኝ። ብዙ ነገር ላወራ ፈልጌ ነበረ፣ ግን ያው የረመዳንም ስለሆነ የኢባዳም ወር ነው በዚህ ጋር ስራ አለ በዚህ ጋር እንደዛ አለ። ብቻ አይመችም፣ ስራም ሊክም ነው የሚያደርገው ሀቂቃ። ብቻ አልሐምዱሊላህ ረብል ዓለሚን። አላህ ጾማችንን ይቀበለን። ዱዓ አድርጉልኝ፣ እስኪለኔም ሀጅ አለብኝ። ዱዓ አድርጉልኝ። እወዳችኋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትጋት እና ጠይቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ እንድሰራላችሁ የምትፈልጉት ነገር ካለ ጠይቁኝ፣ እሰራላችኋለሁ። ከራሴ እኔ የምጠቀመውን ነገር ነው። እኔ አሁን ዘይቴ ሲያልቅብኝ ጠብቄ ነው እንደነገርኳችሁ ጠብቄ ነው ዘይቴ ሲያልቅብኝ ጠብቄ ነው እንትን ያልኩት ማለት ነው የሰራሁት ማለት ነው። እና ይኸው ሳላሳያችሁ ደግሞ እቺ ክሬም፣ እቺ ክሬም ደግሞ እቺን ክሬም ከሌለቻችሁ እቺን ክሬም ግዙ። እቺ ክሬም የሀሰስያ መድኃኒት ነው ሀሰስያ የምታጠፋ ናት ማለት ነው። ብዙዎቻችሁ ልክ ያለውኝ ከዚህ በፊትም ቪዲዮ ሰርቼባታለሁኝ። እቺ ክሬም የሀሰስያ ናት። ይኸው እቺን ክሬም ተጠቀሙ ማለት ነው። እጃችሁ የሚቆሳስል ልጆች ይህንን ተጠቀሙ ላችኋለሁ። በሌላ ቪዲዮ እስከምንገናኝ የምንገናኝ፣ ሰላም አለይኩም ራህመቱላሂ በረካቱ። ላይክ ሼር ሰብስክራይብ አድርጉ። ባይ ባይ።